ዶክተር፣ እባክ የቴስቴስትሮን ችግር ያለብኝ መስሎኝ ላቦራቶሪ አሰርቼ ስድስት ነጥብ ስምንት ስድስት ነው። ነገር ግን ድብርት፣ ጭንቀት፣ ድካም ምናምን አለብኝ። የምን ችግር ሊሆን ይችላል? እንግዲህ ቴስቴስትሮን እጥረት ሲኖር ወንዶቹ ላይ በዋናነት ሴክሹዋል ምልክቶች አሉት። እነሱም ጧጧት የሚቆመው መቆም ወይም መቀነስ፣ የግንኙነት ፍላጎት መውረድ ወይም ጭራሽ ከናካቴው መጥፋት በግብር ስጋ ግንኙነት ያለ መደሰት ወይም ደግሞ ያለ መቆም ችግር ሊያጋጥም ይችላል ማለት ነው። ከዛ ውጪ ደግሞ ሳይኮሎጂካል ኮግኒቲቭ፣ አንጎል ላይ ደግሞ ባለው ጫና ምክንያት ድብርት፣ ድካም፣ መርሳት፣ እነዚህ የመሳሰሉት ሊመጡ ይችላል ማለት ነው። እንደገና የቀይ ደም ሴልን ደግሞ ለማምረት የሚረዳ ስለሆነ ቴስቴስትሮን ዝቅ ሲል የቀይ ደም ሴል ዝቅ ሊል ስለሚችል በዛም የተነሳ ድካም ያልተገባ ድካም ምንም ማያደክም ስራ ሰርተው በጣም መድከም፣ ኢቨን ግንኙነት ካረጉ በኋላ በጣም መድከም ሊሆን ይችላል ማለት ነው። ከዛ ውጭ የአጥንት መሳሳት፣ ጡንቻ ደግሞ በቂ ስፖርት እየሰሩ ነገር ግን ጡንቻ መማሸሽ ካለ፣ እንደዚሁ ደግሞ በጣም ስፖርት እየሰሩ ቅባት ያለ መቀነስ፣ በተለይ ቦርጭ ወደ ሚድ ሴክሽን ሆድ አካባቢ ያለው የቦርጭ መጠን ከፍተኛ መሆን እንደዚሁ ከቴስቴስትሮን እጥረት ምልክቶች ናቸው ማለት ነው። ነገር ግን ይሄ ወንድማችን የጠየቅከው ነገር ከብዙ ነገር ሊመጣ ይችላል ማለት ነው። ምልክቶቹ የቴስቴስትሮን እጥረት ምልክቶቹ ስፔሲፊክ አይደሉም። ወይም ደግሞ እነዛ ምልክቶች በሌላም ህመም ይመጣሉ። ለምሳሌ የፕሮላክቲን ሆርሞን ከፍ ካለ ፕሮላክቲን የሚባለው አንጎል ውስጥ የሚመነጭ የሆርሞን አይነት ነው። እሱ ከፍ ካለ እንደዛ ይመጣል። እዚህ አካባቢ እንቅርት የምንለው ማለትም ታይሮይድ የምንለው የሚያመነጨው ታይሮይድ ሆርሞን አለ የሱ መጠን ዝቅ ሲል ሃይፖታይሮይዲዝም እንላለን እንደሱ ሲሆንም እንደዚህ ያደርጋል ከዛ በተጨማሪ ክሮኒክ ኢልነስ ወይም ደግሞ ይሄ ቋሚ ህመም የምንላቸው ሁለተኛው አይነት ስኳር ሲኖር እንደዚሁ የኩላሊት ድክመት ሲኖር በረጅም ጊዜ ክሮኒክ ኢንፌክሽኖች በተለይ እንደ ኤች አይቪ ቱበርክሎሲስ ያሉ ነገሮች ሲኖሩም እንደዚህ ሊያደርግ ይችላል ማለት ነው ከዛ ውጭ ግን በብዛት በተለይ በወጣቶቹ ጭንቀት ሲኖር ነው። ጭንቀት፣ ድባቴ፣ በጣም ከመጠን ያለፈ መጨናነቅ ሲኖርም እንደዚህ ሊያደርግ ይችላል ማለት ነው። ስለዚህ አንድ ሰው እነዚህ ምልክቶች ካሉበት እነዛን አሁን የነገርኳችሁን ህመሞች አለመሆናቸውን ለማጣራት ቼክ ማድረግ ያስፈልጋል። ደሙ መታየት ይኖርበታል። የደም ማነስ ሊኖረው ይችላል። ታይሮይድ ሆርሞኑ ቼክ መደረግ ይኖርበታል። ፕሮላክቲኑ ቼክ መደረግ ይኖርበታል። ስኳር፣ ኩላሊት፣ እነዚህ ክሮኒክ ኢልነሶች ኤች አይ ቪ ሌሎች የአባለዘር በሽታዎችን መታየት የተሻለ ነው ማለት ነው። በነዚህ በነዚህ ችግሩ ሊታወቅ ይችላል። ነገር ግን እነዚህን ነገሮች በጣም ብዙ ህመሞች እነዚህን ምልክቶች ሊያሳይ ይችላል ማለት ነው። ስለዚህ ሐኪም ጋር ቀርበው በደንብ ታሪክህን፣ አካላዊ ምርመራ አድርጎ በደንብ መታዘዝ የሚገባውን ምርመራ ሐኪሙ ቢያዝልህ የተሻለ ነው። ብዙ ጊዜ ሰዎች ሄልዝ ቼካፕ ሊያረጉ ይችላሉ። ላብራቶሪ ሄደው ሊመረመሩ ይችላሉ። ነገር ግን ረጅም ዓመት ሀያ ምናምን ዓመት የተማረ ሐኪም ጋር ቀርብ ያቀለልልሃል ወይም ደግሞ ላንተ የሚያስፈልገውን ምርመራ የትኛው ነው፣ ምርመራ ውጤቱ ሲመጣ እንዴት ነው የሚለውን ይነግራል። ለምሳሌ ያንተ ይሄውን ከ6 6.86 ኖርማል ነው፣ አፕሮፕሬት ነው ያንተን እድሜ ኤግዛክትሊ ባላቅም፣ በየትኛውም እድሜ ክልል ብትሆን ይሄ ጥሩ ቁጥር ነው። ቴስቶስትሮኑ አንሷል አይባልም። ነገር ግን አንዳንዴ ደግሞ ቼክ ማድረግ ሊያስፈልግ ይችላል። በተለይ ደግሞ ፍሪ ቴስቶስትሮን የሚባላለ አክቲቭ የሆነው ፍሪ ቴስቶስትሮንን ቼክ ማድረግ ሊያስፈልግ ይችላል። ሌሎች ሆርሞኖችንም ቼክ ማድረግ ያስፈልጋል ማለት ነው። ቴስቶስትሮን በጣም በተለይ አዋቂዎች ላይ ዝቅ አለ የምንለው ከሶስት በታች ወይም እንደ ዩኒቱ ከሶስት መቶ በታች ሲሆን ነው ማለት ነው። ያኔ አስፈላጊ ሆኖ ከተገኘ የሰውየው ሁኔታና የሰውየው የመውለድ የተለያዩ ነገሮች በደንብ ዲስከስ ከተደረገ በኋላ በጣም ዝቅ ካለት ቴስቶስትሮን ራሱ ሊሰጥ ይችላል። ወይም ደግሞ በአማራጭ ኤች ሲ ጂ ይባላል፣ ለሌሎችም መድኃኒቶች አሉ። እሱ መስጠት የማይመችበት ወይም የማይመከርበት ሁኔታ ላይ ሲሆን እሱ ሊሰጥ ይችላል ማለት ነው። በአጠቃላይ ግን ያንተ ችግር ከዚህ ነው ለማለት በጣም ምርመራ ይፈልጋል ማለት ነው ወንድሜ።